ማለት ጀምረዋለው ቢልም እንኳን አይሆንም። ምክንያቱም ሺ ኢዝ ክሪኤቲቭ በጣም ክሪኤቲቭ የሆነች ልጅ ናት። እስቲ እያቸው ቪዲዮዎቹ፣ በየቀኑ የምታመጣቸው አይዲያዎች ሁም ክሬት የምታደረጋቸው ነገሮቹ ራሱ አንዳንዴ በጣም እንዴት ላለ አንድ ወር ነው ይሄ ነገር ከተጀመረ፣ ግን በየቀኑ እየሰራችሁ ናት ያለችው። እሷላቆመች ላቆመችው አይተ ከሆነ ዘሜድ ቢዝነስ ሜክ እያደረገች እኮ ናት አደለ እንዴ? ተጣልታ ትሄዳለች። ትናንት በስልክ ተጣለች፣ ዛሬ በቀሚስ ተጣለች፣ ነገ ደግሞ በጫማ ሊጣሉ ይችላሉ። ትቀጥለዋል ከፈለገች፣ ይሄ እኮ ቢዝነስ ነው። አ አዎ እና ይሄን ነገር ብዙ ሰው አያስተውለው። ማስተዋል ብቻ ከሁለቱም ሳይድ ጥሩ ነው። ይሄ ነገር ደግሞ ስራም ከሆነ ይብቃና እኛ ፍቅር ነው የምንፈልገው። ይምጡ፣ ግን አይ ስራችን ነው ካሉ የስሩ ግን አይለያዩ። የእኔ ሶስቱ፣ ይሄ ጥያቄ ነው።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 ማስተዋል ሲኖራችሁ መረዳት ስትችሉ ልክ እንደ ዝቺ እንደ እህታችን ዩዘር ነው ስሟ፣ ከቢኒ ቢኒ ማለት ግን የነ ብሩኬ እና የነ ሃይሚ ጓደኛ ነው እና እንዴት እንዳዩት ምን እንደሚሰራ፣ ምን እንደሚደረግ የገባቸው በቃ የገባቸው። አሁን እንደተናገረችው እህታችን በቃ ስራ እንደሚሰሩ ነው የሚያስታውቀው። እኛም እኮ እንላለን ግን ምንድነው አሁን ኮሜንታተሮች ተመልካቾች ማለት ነው፣ ስትሳደቡ አለች እኮ ጫማ መልሽ፣ ልብሱ መልሽ፣ ምናምን ምናምን ስትሉ እሷ እየሰራች ነው የምትመጣው። እናንተ በምትናገሩበት ነገር ሀይምዬ ትሰራባችኋለች። ቢዝነስ ነው የያዘችው። ግን ለሚጨነቁ ሰዎች ግን እኛ ድራማ ነው የምንሰራው ቢሉ አሪፍ ነው። እውነት እኔ ተመችቶኛል፣ አነጋገሯ ምናምን ማለት ነው። ዋው በጣም የሆነ የበሳል ሰው አነጋገር በቃ የገባት ናት፣ ስራውም ሁሉም ነገር ማለት ነው። እና ሀይሚዬ ደግሞ ምን አይነት ሴት እንደሆነች በጣም ብቃት እንዳላት ጎበዝ እንደሆነች እንዴት እንደዛ ነው በቃ አነጋገሯ ምናምን። እና አሁን ማለት ነው እኔ ራሱ ቲክታክ ዞር ዞር እያልኩ ነው ያገኘኋቸው በነገራችን ላይ እና ትናንትና አሁን ፓንት ጡት ማስያዣ ይቀራል ብለዋል። ፓንት ጡት ማስያዣ እና ደግሞ ስቶቭ ስቶቭ ማለት ነው ስቶቡ ይመለስ እየተባለ ነው እንግዲህ አረ ብዙ ነገር ነው የሚባለው። አሁን ስቶቭ እና ጡት ማስያዣ ፓንት ይዛላችሁ ትመጣለች ወይም ሀይሚዬ ማለት ነው። ከዛ ይሄው ብላ ታስረግባለች፣ ታስረግባችኋለች ማለት ነው እና እህቶቼ ግን ማለት ነው እውነት መጥፎ ነገር ከመናገር ተቆጠቡ ነው የምላችሁን። ያሁንም ቢሆን እውነት ለምን ደግሞ አትቆጠቡት? አንዳንዶች ደግሞ አሉ የእውነት ምንድን ነው የሀይሜ የድሮ ፎቶዋን አምጥተው ማለት ነው የአሁኑን አድርገው የሚሳደቡ ስድብ፣ አጸያፊ። እኔ ደግሜ እሱን ቃላት መናገር አልችልም፣ መናገር አልችልም። ሴት ሆናችሁ ሴት ልጅ በዚህ ልክ መሳደብ በዚህ ልቅ ዝቅ ከፍ ማድረግ ነውር ነው። በነገራችን ላይ እናንተ ማለት ነው ብሰድቧትም ብዘቀዝቋትም ምንም ብትሏትም ምንም የሚጎልባት ነገር የለም። ምንም አይጎልባትም። ሐይሚ፣ ግን ነውር ነው። እናንተ ብሩኬን አትወዱም። እውነት ብሩኬን ወዳችሁ ብሩኬን ወክላችሁ ነው እናንተ እንደዛ የምትሳደቡት አይደለም። ብሩኬን የሚወድ ብሩኬን የሚያደንቅ እውነተኛ ወዳጅ የሁለቱም የሆኑትን ደግሞ ላሰማችሁ፣ ምን እንደሚሉ ማለት ነው። ምን እንደሚሉ ላሰማችሁ፣ ግን ቻናሌ እንትን እንዳይልብኝ። አሁን ይሄ መልእክት ለብሩኬ ነው፣ ለብሩኬ። ሐይም እየተሰደበች ነው አሁን፣ ፎቶ እየተዘቀዘቀ ነው፣ ብዙ ነገር እየተባለ ስለሆነ ለምንድን ነው ብሩኬ ዝም የሚለው? ስለ ስጦታውስ ቢሆን ለምን አይናገርም ነው። እንግዲህ ስሟት። አንተ ግን ዝም አልክ። ዝምታ ግን አልገባኝም። ለምን ጥያቄ ሆኖብኛል። አንድ ቪዲዮ ሰርታ እኮ አንተ እኔ ፈልጌ ነው እንጂ ያደረኩላት እናንተ ምን አገባችሁ ማለት ትችል ነበረ። ግን አንተ ዝማለ። አይምዬ፣ የኔ ቆንጆ፣ የኔ አምባሳደር፣ የኔ ጣፋጭ፣ የኔ ትንሽ እየሄት፣ በፈጠረሽ ወደ ራስሽ ተመለሺ። ራስሽን አረጋጊ። ለሰው እኮ ቦታ ለሰው ወሬ ቦታ እንደሌለሽ አውቃለሁ። በራስሽ ተማመኔ እና ቆይ ቤተሰብ፣ አንድ ነገር ማለት ነው ልንገራችሁ። ይች ልጅ በደንብ ላስረዳችሁ። መጀመሪያ ያለችው ነገር አለ፣ ነገር ግን ማለት ነው ድምጿ በጣም ይረብሻል። የሆነ የሚጮህ ነገር አለው ለዛ ነው። እና ምንድን ነው ያለችው? ሐይሚ እየተሰደበች ነው፣ ብዙ ነገር እየተባለች ነው። እና ስጦታውንስ ቢሆን እኔን የሰጠዋት ለምንድን ነው የምትሰድቧት? አይመለከታችሁም። ለምን መልሽ ትላላችሁ ብሎ ለምንድን ነው የማይናገረው? ብሩኬ እየተሰደበች ለምን ዝም ይላል እሷ ባለፈው መኪና እንደገዛ ጊዜ ብዙ የሃይሚ እንትኖች ማለት ነው ሃይሚን የሚወዷት ልጆች ሲሰድቡት ነበረ። እና አትስደቡት አትናገሩት ብላ ተቆጥታ አስቆማለች። አሁንም እሷ እንደስትደረግ ለምንድ ነው ዝም ያለው ና ያለችው እንግዲህ። ብሩኬ ለዚህ መልስ ይኖርሃል ብዬ አስባለሁ። እንግዲህ አንተ ራስህ ማለት ነው የሚሳደቡትን ልጆች በእርግጥ ማስቆም አለብህ። አስቆም አለበት። ይሄን አምጪ፣ ይሄን መልሽ፣ ይሄን እንደዚህ ላይ ምናምን የሚሉትን ልጆች አስቆም። አይደለም ብሩኬ ወዶ ፈቅዶ አድርጎ ቀርቶ፣ እናንተም ያደረጋችሁት ልጆች ሃይሚ ስጡኝ፣ ቸግሮኛል፣ ልብስ ምናምን ምናምን ብላችሁ ሳይሆን በራሳችሁ ፍቃድ ነው ያደረጋችሁት፣ አደለም በራሳችሁ ፍቃድ ስላደረጋችሁት፣ መልሽ፣ እንዲህ በይ፣ እንዲበይ፣ እንዲበይ አይባልም። እውነት አይባልም። እኔ እንደውም እኮ ማለት ነው የሚገርማችሁ ነገር መጀመሪያ ላይ ሃይሚያን ይዛ ስትመጣ ስልኩን ማለት ነው እውነት እንዴት እንደዚህ ታደርጊያለሽ? ብዬ ተናግሬያታለሁ። ሃይሚን አሁን ጭራሽ ልብስም ይመለስ፣ ፓንቲ መለስ፣ እንትን ይመለስ እየተባለ በጣም ያየሁት ነገር ደስ የሚል አይደለም። በቃ እና አይባልም እንደዛ። እኔ ለራሳችሁ ነው የምለው ለራሳችሁ ማለት እና እህቶቼ ካፋችሁ መጥፎ ቃላት ባይወጣ ለምትናገሩት ነገር ብትጠነቀቁ አሪፍ ነው። ደግሞ ሴት ሆናችሁ በዚህ ልክ ሴት ልጅ የምትሳደቡ ወይኔ! ስድብ ስድብ ስ እኔም ተሰደብኩላለሁ አንዳንድ ጊዜ አንዳንድ ልጆች መጥተው ሲሰድቡኝ እንዴት እሰደባለሁ ብዬ እናደዳለሁ። እንደ ይሄ እኮ የሚሳደቡ ስድብ አህያ አይችለው። እና ተመልካች ለተመልካች መከፋፈላችሁ ጥሩ አይደለም። እነዚህ ልጆች አይለያዩም። ሐይሚም ብሩኬው ማለት ነው። ይለያያሉ ብላችሁ እንደሆነ ይሄንን መርዛችሁን የምትረጩት ትልቅ ስህተት ነው። እናንተ ናችሁ ሜዳ ላይ የምትቀሩት። ስለዚህ ከምትናገሩት ነገር ተቆጠቡ። በጣም ነውር ነው። አይባልም እንደዛ ማለት ነው። ቢኒ ራሱ ቢኒ አሁን የሁለቱም ጓደኛ ነው። ያች መጀመሪያ ላይ ድምጿን የሰማችኋት እህታችን ስታዋራ ማለት እሱ ራሱ መናገር እየፈለገ ግን አይናገርም። የሚያውቀው ነገር አለብኝ ለዛ ነው ጸጥ ያለው ግን እህታችን ማለት ነው ተናገረች። አሁን ኮሜንታተሮች ይሄ መልሽ፣ ይሄ እንዲህ እንዲህ በሚሉ ስራ እየሰራችባቸው ነው ስልክ አሉ ስልኩን ይዛ መጣች። ልብስ አሉ ልብስ ይዛ መጣች። አንዳንድ ቪዲዮ እየሰሩ ማለት ነው። ነገ ደግሞ ጫማ መልሽ ሲሏት ጫማ ልመልስ ብላ ይዛ ልትመጣ ትችላለች። ሀይሚ በጣም ብልጥ ናት፣ ጎበዝ ናት፣ ቀስማርት የሆነች ልጅ ናት። ስለዚህ ስራ እየሰራች ነው። ሀይሚ ግን እውነት ይሄ ስራ ከሆነ የሚያዝን አለ የሚያዝን የሚጨነቅ ሰው ስላለ ስራ ነው የምንሰራው ድራማ ነው በሉን፣ እናንተ እንድትለያዩ አንፈልግም ብላለች። እግዚአብሔር ይስጥርሽነት ረጅም እድሜ ነጠል ጤና ይስጥሽ። አንቺ ሴትዮ እህታችን ዩዘር ዩዘር ዩዘር ነው ስሟ እ ዩዘር እዬ መሰለኝ እንደጻፋ ስኪ እንዲ ን ያስተዋይ እኔ አነጋገሯን እንዴት እንደወደድኩት ምነው፣ ሙሉውን በሰማሁት። ቁርጥ አድርገው ነው እነዚህ ቆራጆቹ የሚቆርጡት፣ የሚፈልጡት ቆርጠ የለቀቁትን ነው የሰማሁት እና ስለተመቸኝ ነው ለእናንተ ያመጣሁላችሁ ማለት ነው። እና ጥሩ ነገር እናስብ ኧረ ተው ኧረ ተዉ ግን ተዉ ወይኔ ወይኔ እኔ በጣም ግርም ይለኛል እኮ የኛ ማህበረሰብ የሆነ ጊዜ ትዝ ካላችሁ ነፍሱን ይማረውና አስፋው መሸሻ ኢቢኤሶች ለዋንትያ ከወደቀችበት አንስተዋታልና ዋንትያ የት እንዳለች ታውቃላችሁ ምን ምን ላይ እንዳለች እና አንድ ሰሞን ማለት ነው ብራችንን መልሽ ብራችንን መልሽ ብራችንን መልሽ ልጅቷን እኛን በእርግጥኛ ነን ያበር ነው እንጂ ልጅቷ ከጥፍሯ ቆሻሻ አልቆጠረቻቸውም። የሚገርማችሁ ነገር ከጥፍሯ ቆሻሻ ማለት ነው። አሁን የት ነው ያለችው ዋንትያ? አንዴ ዱባይ ትሄዳለች አባቴ፣ አንዴ ሀገር ውስጥ ሽር ብጥቅት። የበቃ ይሄ ነጥቃለች በቃ። ማደግ፣ መፈመስ፣ ማግኘት የምትፈልጉ ሰዎች ማለት ነው ለትብርኪ ብርኪ ነገር መልስ አትስጡ መልስ አትስጡ ግን እራሳችሁን የሚያዋርድ ነገር ፈጣሪያችሁን የሚያስቀይም ስራ አትስሩ። ከዛ ውጭ ግን ማለት ነው ጥግ ድረስ መሄድ ትችላላችሁ እንደፈለጋችሁ ማለት ነው። በቃ እራሳችሁን የሚነካ እምነት ቤተሰብን የሚነካ ነገር አታድርጉ እንጂ ማለት ነው። ሰው ይሄን ለብሳ ይሄን ጠጥታ እንዲሆና እንደዚህ ሆና ቅብር ጥሶ ምናምን ድሃ እንትን ምናምን ቢሏችሁ ማለት ነው መልስ አትስጡ። ጠብቅ ዝምታን የመሰለ ነገር የለም። እና ዋንትያው ማለት ነው መልስ ሳሰጣቸው ይሄለበሰች እንዲሆን አረማመዶ አበላሏ ወፈረች፣ ቀጠለች፣ አማረባት በፊት እንዲህ ነበረች እያሉ የበፊቱን የአሁንን ፎቶ እያቀነባበሩ ሲያደርጉ እሷ ግን መልስ የሚባላሰጥም ሄደች፣ በቃ ቲክታክ ራሱ አንድ ሚሊዮን አላት የሚቀርባቸው ነገር ዩትዩብ በቅርብ ጀምራለች፣ ወደ አርባ ምናምናሽ ገብታለች መስለኝ። አስቡት የምታገኘው በዛ ላይ ብዙ ሰዎች ይፈልጓታል ማስታወቂያ እንድትሰራላቸው። በጣም ብዙ ሰው ነው የሚፈልጋት በአሁኑ ሰዓት። እኛ እዚህ ዝም ብለን ዋንትያ ተቀየረች ዋንትያ እንዲለብስች ዋን ወይ ያልፍልን ወይ ጥሩ ነገር አንናገር ወይ ጥሩ ነገር አንሰራ። በቃ እድሜ ልካችንን በቃ ይሁን እና የሚሰሩ ሰዎችን እንትን አንበል አንነካ ማለት ነው። ድራማ ይሰራል እኮ አሁን ብሩኬና ሀይሜ ድራማ ነው የሰራነው ቢሏችሁ እኔ ምንም አይመስለኝም። ምንም አይመስለኝም። ድራማ ነው ቢሉ ምንም አይመስለኝ፣ ግን የተሳደባችሁ ሰዎች ግን ትሸማቀቃላችሁ፣ ታፍራላችሁ። ለዛ ነው አትሳደቡ፣ አትናገሩ። በቃ የሰው ልጅ መግዛት የምትችሉት መቆንጠጥ፣ ብዙ ነገር በቃ እንዲቀየር፣ እንዲመለስ ማድረግ የምትችሉት በምክር ብቻ ነው። ምከሩት፣ አልሰማ ካለጥላችሁ አትከታተሉት። በቃ የምትሳደቡ ስድብ እኮ ወይ አንቺ የምንትስ ልጅ አንቺ የምትልጪ አባት እናት ዘር ማንዘር አይቀራችሁ ማለት ነው። ኧረ እኔ ከእንደዚህ አይነት ራኔ በሆነ አሁን በጣም ወፍር ያለው የሚገርማችሁ ነገር ወፍሬ ያለው ይሄ ሁሉ ስድብ እኔ ጋ ቢሆን የደረሰው ምን ባከልኩ። እኔ አልችልም፣ እኔ አልችልም። ሐይሚ በጣም ጎበዝና ጠንካራ ናት። ራሱ ብሩኬ ራሱ ማለት ብሩኬም እኮ በአንድ በኩል እየተሰደበ ነው